ፈቃደ ይሁን በኢየሱስ ክርስቶስ ሰምታችሁ የምታደርጉ ሰምታችሁ የምት ሰምታችሁ የምትወርሱ ያደርጋል። በኢየሱስ ክርስቶስ ከበረከታችሁ ጋር ከስኬታችሁ ጋር ከድላችሁ ጋር ተገናኙ። ለሙሴ ስኬቱ እግዚአብሔር ነው። ለሙሴ መከናወኑ እግዚአብሔር ነው። ለሙሴ በሰው ፊት ሞገስ ማግኘቱ እግዚአብሔር ነው። የእግዚአብሔር መገኘት ነው፣ ህልውናው ነው። ህልውናው ይገኝላችሁ። መገኘቱ ይገኝላችሁ። በምትወጡበት በምትገሙበት ቦታ ሁሉ እግዚአብሔር አምላክ ሞገስ ይስጣችሁ። በሰው ፊት መወደድ ይስጣችሁ። ከፊት ለፊታችሁ ይቅደም። ጠላቶቻችሁን የሚያስደነግጥ የክብር ኃይል አሁን ይውደቅባቸው። ኢየሱስ ክርስቶስ የታመማችሁ ተፈወሱ። ግራ የተጋባችሁ እግዚአብሔር አምላክ ጣልቃ ይገባላችሁ። መለኮታዊ ጣልቃ ገብነት ከላይ ከአርያም ከላይ ከኢየሱስ ከላይ በናዝሬቱ ጌታ በኢየሱስ ስም ይዘርጋላችሁ። የትኛውም እንቆቅልሽ ዛሬ ማታ መልስ ያገኝ። ግራ መጋባት ተወታቸው ላይ ይመታ፣ እጦት ከዘመናችሁ ላይ ይመታ። በናዝሬቱ ጌታ በኢየሱስ ስም የከፍታ የማበብ የመውጣት ዓመት ይሁንላችሁ። ተባረኩ። ከፍ በለምድሞ ወዳቸዋል ዛሬ ሊባርክ የእግዚአብሔር ሰው እህታችን ሳራ ከፍተሻ ያለት ተባሪኪ፣ ነበር ቅድም መሰለኝ። እግዚአብሔር በእውነት ይባርክ። በዚህ ዘመን እንደዚህ የሚመክረን የሚገስጸን መንገዱን የእውነተኛ መንገድን የሚያሳይ ሰው በጠፋበት ጊዜ እውነት የሆነውን የእግዚአብሔርን ቃል ግልጥ አድርገ በመናገረ እኛን እያተረፍክን ያለው እና እግዚአብሔር አብዝቶ ይባርክ። ዘመንን ህይወትህን አገልግሎትህን ትዳርህን ልጆችን እግዚአብሔር ይባርክ። ለበረከትሁን ሁን ብቻ ሳይሆን ከዚህ የበለጠ ደግሞ እግዚአብሔር ባንተ ላይ እግዚአብሔር ጸጋውን ኃይሉን ያብዛልህ። እውነት በእውነት በኃይል ይገለጠልህ። የቃለው ኃይል በኢየሱስም ከዚህ የበለጠ ይብራል። ለብዙዎች መዳኛ ሁን፣ ለብዙዎች መፈወሻ ሁን፣ ለብዙዎች ማምለጫ ሁን፣ የብዙዎች አባት ሁን በኢየሱስ ስም። በእውነት በጣም የሚደንቅ ነገር ነው። በጣም ውስጥ የተጽናና ውስጥ በቃ የበቃ ማለትም በቃ ውስጥ የሆነ የሚፈወስ ነገር አለ በምትናገሩው ንግግር ውስጥ ይፈወስ ነበረ እና እግዚአብሔር አንድ ሰው ሲልክ ለምክንያት ነው። የሆነ ነገር አንድ ሰው አለ እዚህ ውስጥ የሚፈወስ በአንተ ንግግር ውስጡ የሚፈወስ የሆነ ነገሩ ከላሁ የሚቀረፍበት ሰው አለ አንዷ እኔ ነኝ። እና ጌታ ይባረክ፣ እግዚአብሔር አንተ ልኮ ወደዚህ ስላመጣ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባረግ። ደግሞ አሁን ብቻ ሳይሆን አንዳንድም እንዲህ በምቻለ ሰዓት በጊዜ ባለ ሰዓት እየመጣ ከውስጥ ያለን ደግሞ ሼር ብታደርግልን ደግሞ እጅግ ደስ ይላል። እና ፓስተር አንተም ተባረክ። እግዚአብሔር ዘመንን የባርከው ህይወትህን አገልግሎትን የባርከው ጸጋው ይብዛልህ። በአንተ ምክንያት እሱን አግኝተናል። ከዚህ በኋላም ደግሞ ከሱ ደግሞ ያለውን ደሞ በሱ ውስጥ ያለውንም ጸጋ እንደምንካፈል እርግጠኛ ነኝ። እና ሁላችሁም ታችም ላይም ያላችሁ ከዚህ በረከት አትጉደሉ። እየመጣችሁ በዚህ ፕሮግራም ላይ ብትካፈሉ እግዚአብሔርን ቃል ብትመገቡ ይህ ነው ማምለጥ። የምንችለው በእግዚአብሔር ቃል ነው፣ ይህንን ዘመን ማምለጥ የምንችለው። እግዚአብሔርን ቃል ካልሰማን የእግዚአብሔርን ቃል ካላወቅን እንበላለን እንበላለን። እና ከውሾች እንጠበቅ እግዚአብሔር ይጠብቅን። በእውነት ነው የምላችሁ። እና ሁላችሁም ይህንን ቃል የተማራችሁ እግዚአብሔር በውስጣችሁ ፍሬ እንግዲህ አፍርቶ ለብዙዎች ደግሞ እናንተም ፈውስ የምትሆንበትን እግዚአብሔር ጸጋ ይስጣችሁ። እግዚአብሔር አብዝቶ ዘመናችሁን ሕይወታችሁን ይባርክ። እንግዲህ በዚህ ሁል ጊዜ መሰለኝ ፓስተር እየገባ የሚያስተምረው በዚህ ውስጥም ደግሞ የምትሳተፉም ያላችሁ መንገና መዳዲስም ዛሬ የመጣችሁ እየመጣችሁ ይህንን ፕሮግራም ብትካፈሉ ትጠቀማላችሁ። እግዚአብሔር ይባርካችሁ። ተባረኩ። ተባረኪ አንቺም ተባረኪ እግዚአብሔር ዘመንሽ ባርክ። ሌሎቻችሁም ገዝት ላይ ያላችሁ ድንገት የመናገር መብታችሁ የተጠበቀ ስለሆነ እግዚአብሔርን ሰው ባርኩት የሚመቻችሁ ሰዎች እንደዛ ማድረግ ትችላላችሁ። እንደዛ ሁሉ ላይ ስለሚሆነው የእግዚአብሔር ቁጣ ከሚገልጸውና እንደገናም ደግሞ እንደዚህ ይላል እንደዚህ ይላል፤ ኢሳያስ ምዕራፍ 34 ቁጥር ሁለት እስከ አራት ሰማያት እንደ መጽሐፍ ጥቅልል ይጠቀለላሉ ከወይንና ከበለስም ቅጠል እንደሚረግፍ ሰራዊታቸው ሁሉ ይረግፋሉ ከሚለው ከኢሳያስ ምዕራፍ 34 ላይ ከቁጥር ሁለት እስከ አራት ድረስ የተወሰደ እንደሆነው የተወሰደ አንዳንዶቻችሁን አስገባችኋለሁ እያስወርዳችኋል። ስለዚህ በተቻላችሁ መጠን ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ኦኬ፣ ሼር አድርጉ እና ቢቻል ስልሳ ሺ ያስገቡት። ሰሞኑን እያስገባችሁት አይደል? ስልሳ ሺ ሰባ ሺ መቶ ሺ ማስገባት ይቻላል። ሰዎች እኮ ግደለው፣ ፍለጠው ብለው እዛ ያደርሱታል፣ እዛ ያደርሱታል። ስለዚህ ይህንን አስቡ፣ አስቡ። እንግዲህ እነዚህ ምንባቦች እነዚህን እንባቦች ጊዜንና ሁኔታዎችን ብቻ ሳይሆን በራእ በራእ መጽሐፍ ውስጥ ያሉትን ያሉትን ምሳሌዎች ትርጉም እንደሚያሳዩ ምንድን ነው የሚያሳዩት በራእ መጽሐፍ ውስጥ ያለውን ትርጉም ትርጉም እንደሚያሳዩ እና ጊዜው ደግሞ ጊዜው ደግሞ ታላቁና የሚያስፈራው የጌታ ቀን ከመምጣቱ በፊት እንደሆነው። እንግዲህ የሚያስፈራ ቀን ይለዋል። ጌታ የሚመጣበትን ቀን እንደገና የበጉ ቁጣ ቀን ይለዋል። እንደገናው ደግሞ ምንድን ነው የሚለው የሰራዊት ጌታ የእግዚአብሔር የበቀል ቀን የበቀል ቀን ብሎ ይለዋል። ይሄ ከመምጣቱ በፊት ነው። እንግዲህ ሁኔታዊ ደግሞ በአሕዛብ ላይ የሚፈጸሙት የእግዚአብሔር ፍርዶች ናቸው። ይህ በቅዱሳን ላይ የሚፈጸም ፍርድ አይደለም ወገኖቼ የቅዱሳን ፍርድ በኢየሱስ ክርስቶስ ስናምን ተደምድሟል ተደምድሟል የእግዚአብሔር ቃል እንደሚናገረው ጌታችንም ኢየሱስ ክርስቶስ በዮሐንስ ወንጌል ላይ በምዕራፍ አምስት ላይ እንደተናገረው ኢየሱስ ክርስቶስን ባመንበት ጊዜ መጽሐፍ ቅዱስ እንደሚያስተምረን ከዘላለም ከዘላለም ሞት ወደ ዘላለም ህይወት ለአንዴና ለዘላለም ተሻግረናል፣ ተሻግረናል። ኢየሱስ ሲናገር እንደዚህ ብሏል፣ ኢየሱስ ሲናገር እንደዚህ ብሏል። ዮሐንስ ወንጌል ምዕራፍ አምስት ላይ ቁጥር ሀያ አራት ቁጥር ሀያ አራት ላይ እንዲላል፣ እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ህይወት አለው፣ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም። ወደ ፍርድ አይመጣም። አንዳንድ ጊዜ አንዳንድ ሰዎች አንዳንድ ሰዎች ምን ይላሉ? ድነን እንጠፋለን ይላሉ። ኢየሱስ ክርስቶስ ግን ድኖ መጥፋት እንደሌለ ተናግሯል። ከዘላለም ሞት ወደ ዘላለም ሕይወት እንደተሻገብም ምን እናረጋለን? ይላል እናውቃለን ይላል እነማ የኢየሱስ ክርስቶስን ቃል ሰምቶ በኢየሱስ ክርስቶስ አባት በአብ ያመነ ያመነ በላከኝም የሚለው ማንን ነው? አብን ነው የሚታመነው። በአብም በወልድም በመንፈስ ቅዱስም እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ ይሄ የእግዚአብሔር ቁጣ ወይም ደግሞ የእግዚአብሔር ፍርድ የሚለው ግን የሚያሳየው በአህዛብ ላይ የሚፈጸሙትን የእግዚአብሔርን ፍርዶች ነው፣ የእግዚአብሔር ፍርዶች ናቸው። እንግዲህ የምሳሌዎቹ ትርጉም ስንመለከት በታላላቅ ፖለቲካዊና ማህበራዊ ነጦች አማካኝነት የምድር ሀያላን መወገድ ነው። ከነዚህ ነገሮች የተነሳ በምድር ያሉ ምን ታላላቆች ሀያላን ብርትዎችንን የሚሉ ሁሉ የሚወገዱበት ጊዜ እንደሆነ እና በዚህ ስፍራ ላይ የእግዚአብሔር ቃል ምንድን ነው የሚለው እንደዚህ ላል ታላቅን የምድር መናወጥ ብሎ ይናገራል። እንግዲህ ይሄ ታላቅ የምድር መናወጥ ከሚለው ጋር መያያዝ ያለበት ትርጉም ይሄ ነው፣ ከፍተኛ ስልጣን ስልጣን የሚገለጽበት ፀሐይ ታላቅነቱን ታላቅነቱ ተሸፍኗል። ከሱ በታች ያሉት አነስተኛ ስልጣናት ሲሆን ደግሞ ጨረቃና ኳክብት ኳክብትም ወይም ደግሞ ተናውጧል። ስለዚህ የዋስትናን ወይም ደግሞ የደህንነትን የደህንነት ስፍራዎች ሁሉ ተራራዎችና ደሴቶችም ከስፍራቸው ተወግደዋል፣ ከስፍራቸው ተወግደዋል። የጦርነቶች መፈንዳት እና ከጦርነቶች ጋርም ደግሞ ተያይዘው የሚመጡትን ጉስቁልናና ቀውሶችንም ተከትሎ የሁሉም መንግስታት አጠቃላይ የሆነ መናወጥ እንደሚሆን እና መጽሐፍ ቅዱስ ሲናገር የሚናወጥ መንግስት አለ፣ የማይናወጥ መንግስት አለ። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ ስድስት ላይ አባታችን ሆይ የሚለውን ጸሎት ለደቀ መዛሙርቱ ባስተማረበት ሲናገር አንዱ የሚለው ነገር ምንድን ነው? ከዛ ውስጥ መንግስትህ ትምጣ። መንግስት ትምጣ። የማን መንግስት? የእግዚአብሔር መንግስት፣ የእግዚአብሔር አገዛዝ፣ የእግዚአብሔር አገዛዝ እንድትመጣ እንድትመጣ እንዲጸልዩ ኢየሱስ ክርስቶስ ተናግሯል። ተናግሯል ያ መንግስት ደግሞ ምን የማይሆን ነው? የማይናወጥ መንግስት እንደሆነ፣ የማይናወጥ መንግስት እንደሆነ። በዚህ ምድር ላይ ያለ ሁሉ መንግስት ይናወጣል። ሀያላንን የሚሉ የራሽያ መንግስት፣ የአሜሪካ መንግስት፣ የጣሊያን፣ የአውሮፓ መንግስት፣ ወገኖች፣ ሌሎችም ሌሎችም መንግስታት ሁሉ ሁሉ ምን የሚያደርጉ ናቸው? ደካማምነን ብርቱናን የሚሉ ሁሉ እንደሚናወጡ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል ይናገራል። ዕብራውያን ላይ ምዕራፍ አስራ ሁለት ላይ አነብዋለሁ ዕብራውያን ምዕራፍ አስራ ሁለት ላይ አነብዋለሁ እንደዚህ ይላል ዕብራውያን ምዕራፍ አስራ ሁለት መጨረሻው ላይ መጨረሻው ላይ ከቁጥር ሀምስት ጀምሬ ላንብበው የሚናገረውም እርሱን እንቢ እንዳትሉ ተጠንቀቁ ተጠንቀቁ እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እንቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣው ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን በዚያን ጊዜ ደግሞ ድምፁን ያናወጠው ምድርን ነበረ ነበረ ወደኋላ ተመልሶ በሲና ተራራ በኮረብታው ላይ የሆነውን ነገር የሆነውን ነገር ሙሴ ህግን ሲቀበል የሆነውን ነገር ነው እየነገራቸው ያለው እና ያኔ ምድር ተናውጧል ያኔ ምድር ተንቀጥቅጧል ይላል በዚያን ጊዜ ድምፁ ያናወጸው ምድር ነበር። አሁን ግን አሁን ግን ምድርን ብቻ ሳይሆን ሰማያትንም አንድ ጊዜ ደግሜ አናውጣለሁ ብሎ ቃል ገብቷል። አንድ ጊዜ ደግሞ የሚለው የሚያመለክተው የማይናወጡት ጸንተው ይኖሩት ዘንድ የሚና